ስለ እርግማን ንገረን ነው ያለኝ። እርግጥ ወደ መልሱ ከመሄዴ በፊት ይህን ጥያቄ ለጠየቀኝ ሰው እጅግ በጣም አመሰግናለሁ። አንድ ሰው ፎቃላትን መናገር ከሰበር ጥፋ አባትና እናት ከሆነ ልክ አንድ ፍርድ ቤት ችሎት ላይ ቁጭ ብሎ በሆነ ሰው ላይ እንደወሰነው ነው። እንዳይራገሙ አፋቸውን ለጉም ወይስ ምን እናድርግ የሚለው በጣም ማኅበረሰባዊ ጥያቄ ነው። እርግማኑ የመድረስ አቅሙ በጣም ከፍተኛ ነው ማለት ነው። ለምሳሌ በባሪያው አሳዳሪ ዘመን ብዙ ሰዎች ባሪዎች ላይ ከባባድ በደሎችን አድርሰዋል። ያንን ስራ ሲያሰራ የነበረው ሼጣን ሰው ራሱን የሰቀለበትን ገመድ በውድ ዋጋ ይሸጣል። ብስሚላ፣ እንግዲህ ዛሬ ደግሞ ከተመልካቾቻችን መካከል ከደረሱን አንድ ጥያቄዎች ውስጥ አንዱን እንመልሳለው። ይህም እርግማን ስለ እርግማን ንገረን ነው ያለኝ። በእርግጥ ወደ መልሱ ከመሄድ በፊት ይህን ጥያቄ ለጠየቀኝ ሰው እጅግ በጣም አመሰግናለሁ ምክንያቱም መንፈሳዊ የሆኑ ከመንፈሳዊነት የሚመነጩ በሽታዎች ብለን ስንዘረዝር ብዙ ኪታቦች ላይ ብዙ መጽሐፍትም ላይ ስለ እርግማን ይዘለላልና ለምን እንደ አንድ ፓርት አይታይም የሚል የውስጤ ጥያቄ ነበረኝ በሶስት ከመክፈል አራት ለምን አይሆንም የሚል ምክንያቱም እርግማን በራሱ በጣም ሰፊ ስለሆነ እና አፈታቱም ከሌሎኞቹ ስለሚለይ ማለት ነው እርግማን ብለን ስንነሳ ያው አንድ ሰው መጥፎ ኢነርጂ መጥፎ ቃላትን ስለ ሆ ስለ ሌላኛው ሰው መጥፎ ቃላትን መናገር ማለት ነው። መራገም በመጥፎ ቃላት ያ ሰው አደጋ ላይ እንዲወድቅ ውሳኔ መስጠት ማለት ነው። በነገራችን ላይ እርግማን ውሳኔ ነው፣ መወሰን ነው። ተሰበር፣ ጥፋ፣ ምናምን የሚባሉ አይነት ነገሮች እርግማን ናቸው። እርግማኑ ውሳኔው፣ ልክ እንደ ፍርድ ቤት ማለት ነው። እንደ ፍርድ ቤት ችሎት ብለን ልናየው እንችላለን። ነገር ግን ተራጋሚው ሰው ማን ነው ነው ትልቁ ጥያቄ። ይህን ውሳኔ የሰጠው ሰው ወላጅ ከሆነ አባት ወይም እናት፣ በወላጅ መንገድ አያት ቅድመ አያት ከሆነ ወይም ሌላ በኛ ላይ ሀቅ ያለው አጎት አክስት ምናምኖች ከሆኑ ደረጃው ለየት ያለ ነው የሚሆነው ማለት ነው። አባትና እናት ከሆነ እኛ ወደዚች ምድር የመጣ ነው በእነሱ በኩል ስለሆነ እነሱ ቀጥሰኛ የሆነ ስልጣን አላቸው በልጆቻቸው ላይ ምክንያቱም አላህ መጀመሪያውኑ ለሂክማ ነው ወላጆቻችንን መርጦ ሰው አርጎ የፈጠረን ሰው ለመሆናችን ትልቁ ሰው ትልቁ ወላጆቻችን ናቸው። ቀጥሎ ሙስሊም በመሆናችንም በእኛ የዛሬ ማንነት ውስጥ ትልቁ ቦታ አላቸው። ወላጆቻችንና በትክክል አላሳደጉኝም እንዲህ ላይሆንም የሚሆነው ነገር እንዳለ ወደ ኋላ ተሰው። በዚህች ምድር ላይ ወላጆች ልጆቻቸው ላይ ቀጥተኛ የሆነ ስልጣን አላቸው። ቢናገሩ ቢወስኑ ልክ አንድ ፍርድ ቤት ችሎት ላይ ቁጭ ብሎ በሆነ ሰው ላይ እንደወሰነው ነው ማለት ነው። ያ ነገር በልጅ ላይ በቀጥታ ምክንያቱም የኢነርጂ ትራንስፈር ላይንም በቀጥታ ልጆችን ስለሚያገኝ ማለት ነው። እዚህ ጋር በጣም አስቸጋሪና በደንብ መተንተን ያለበት ነገር ብዙ ሰዎች የሚያነሱት እኔ ለወላጆቼ በጣም ደግ እየሆንኩኝ እኔ እየሰራሁላቸው እኔ እንዲህ እያረኳቸው እነሱ ግን ከመራገም ወደኋላ አይሉም የሚል ጥያቄ በብዛት ይነሳል። እንዳይራገሙ አፋቸውን ለጉም ወይስ ምን እናርግ የሚለው በጣም ማህበረሰባዊ ጥያቄ ነው። ስለዚህ ይህንን እናንተም ተሳተፉና እኔም መጨረሻ ላይ ይሄኛውን ጉዳይ ላይ መልስ ለመስጠት ሞክራ የራሴን ቪው ማንሳት ሞክራለሁ። ምክንያቱም በጣም መብላላት ያለበት ጥያቄ ስለሆነ ማለት ነው። ሁለተኛው እርግማን ሲወስን ውሳኔ ማለት የሀገር ሽማግሌ ከሆነ እኛን የሚረግመው ሰው ትልቅ ሰው በማህበረሰቡ ውስጥ የተከበረ በነገራችን ላይ ፊዚካሊ መከበር ዝም ብሎ አይመጣም። ያ ሰውየ ሲከበር ሁሉም ሰው ሲያከብረው አካባቢው ላይ የሆነ ጥሩ መንፈስ አለ፣ ስፒሪት አለ ማለት ነው። ስለዚህ ያ ሰው ቢራገም በቀጥታ በዛ ስፒሪት ላይ ነው ውሳኔ ሲሰጥ፣ እነዛ በጎ ስፒሪቶች ናቸው ውሳኔውን የሚያስፈጽሙት። እርግማኑ የመድረስ አቅሙ በጣም ከፍተኛ ነው ማለት ነው። ትላልቅ ሰዎች ሲሆኑ፣ ሸኾች ሲሆኑ እርግማናቸው በጣም ከባድ ነው። በእርግጥ እዚህ ጋር አብዛኛዎቹ ሸሆች ትላልቅ ሰዎች ለመራገም በጣም አይቸኩሉም። በጣም በጣም ዝንጉ እንትን ናቸው፣ ምክንያቱም አላህም መራገምን በጣም ስለሚከለክል አላህም አትራገሙ ማለት ነው ስለሚያውቁ ውሳኔ መሆኑንም ስለሚረዱ ዝም ብሎ አይራገሙም፣ አዋቂ የሆኑ ሰዎች ብዙውን ጊዜ ማለት ነው። ሶስተኛው ያተራጋሚ ሰው ፈራጅ ጠንቋይ ቢሆን ወይም ሟርተኛ ቢሆን ብለን ስናነሳ ፈራጅ ጠንቋይ ነው። ያ ማለት ምንድን ነው? በዙሪያው ላይ ኔትወርክ አለ፣ ሁሌም እንደምናገረው ማለት ነው። ስለዚህ በዙሪያው ላይ ያለ የጅኖች ኔትወርክ አለ። ያ ሰው ቢፈርድ ተፈጻሚነቱ እሱ የያዘው ጅን የአለቃነት ደረጃው ነው የሚሆነው ማለት ነው። አንድ ፍርድ ቤት ውሳኔ ቢሰጥ ያ የዛ ፍርድ ቤት ውሳኔ አፈጻጸም ያ ፍርድ ቤት በፖሊስ በሚሊሻ በምናምን ጉዳዩን የማስፈጸም አቅሙ ህግን የማስከበር አቅም የዛ የመንግስት አቅም ጉዳይ ላይ ነው የሚመሰረተው እንጂ ያ ፍርድ ቤት እውነቱን ነው የፈረደው ወይስ ውሸቱን ነው የፈረደው የሚል ነገር የለም። አንዴ ዳኛ እስከሆነ ድረስ እንደዛው ማለት ነው። ያ ፈራጅ ጠንቋይ በኔትወርኩ ላይ ከባድ ስልጣን ያለው ጅን ከሆነ እሱ ላይ ቁጭ ብሎ የሚፈርደው ያ ጅን ደግሞ በአካባቢው ላይ ብዙ ሰዎችን በመያዝ ሆስት በማድረግ በሰዎች ውስጥ የመስራት አቅም ካለው። ለዚህም ነው በነገራችን ላይ ጅኖች ብዙ ጊዜ ሰሆን የሚይዙት ይሄን አቅማቸውን እኛ ላይ ኤክሰርሳይዝ ለማድረግ ነው። ሟርተኛም ቢሆን በዛ አቅማቸው ልክ ያ ጉዳይ ተፈጻሚ ሊሆን ይመጣል። ነገር ግን የጠንቋዮቹ ሲሆን እኛ ጋር ያለው እኛን ሆስት ካላረገ ቀድሞ ሆስት ባረገው ሰዎች ቁጥር ልክ ነውና እኛ ቤተሰብ ውስጥ በእኔ ውስጥ በምናምን ውስጥ በር የማስከፈት አቅም ከሌለው ጭራሽ ሊኒንግ ያመጣ ይችላል። በዚህ መንገድ የሚፈረድብኝ ነገር ግን ከእኔ ቤተሰብ ውስጥ ሚስቴን ይዘው ከሆነ ከዚህ በፊት ምናምን ብቻ ዙሪያ ላይ የያዛቸው ሰዎች ካለው የኔም በር በማስከፈት በዛ ልክ እንኳ ባይሆን አደጋ የማድረስ አቅም አለው ማለት ነው። ይሄኛው ካታጎሪ እንዲያውም በሲህር ስር ገብቶ ነው ትሪት የሚደረገው። ከሲህሮች ውስጥ አንዱ ነው፣ በጅን በኩል ስለሚፈጸም ማለት ነው። ከእርግማን ጋር ተያይዞ ሰውየው ባይራገምም ቀልብ መስበር የሚባል ደግሞ ሌላ ነገር አለ። ያ ሰው አልተናገረም፣ እኛ ግን የዛን ሰው ቀልብ ሰብረናል፣ ደስ ልክ ያለው ነገር አድርገናል። ስለዚህ ቀልብ በመሰበሩ ምክንያት፣ ልቡ በማዘኑ ምክንያት ከእርግማን ጋር ተመሳሳይ የሆነ ችግር ይደርሳል ያ ሰው ላይ። ቀልብ የተሰበረው ልክ ቅድም ተራጋሚዎቹ እንዳልኩት ቀልቡ የተሰበረው ሰው አባት ሲሆን እናት ስትሆን፣ በዛ ዙሪያ በዘመድ ክላን ውስጥ ያሉ አካባቢው ላይ ጥሩ የአላህ ሰው ሲሆን ዒባዳ ያለው ሰው ሲሆን ምናምኖቹ ደረጃው ይለያያል። የሸህ ሲሆን እኔን ቁርአን ያስቀራኝ ሸህ፣ እኔን ያስተመረኝ የአስተማሪ የትምህርት ቤት አስተማሪ አስተምሮኛለና በምንም በምንም ያስተመረኝ ሰው ከሆነ ቀልቡን የምሰብረው ዝም ብዬ የምዳፈረው ዝም ብዬም በመናቅ እሱ ላይ ነገር የማደርገው ነገር እንደዚህ አይነቶች ሲሆኑ ትንሽ አደጋው ከመጀመሪያው ከፍ ያለ ይሆናል ማለት ነው። ቀልብ መስበር እንግዲህ እኛ በድርጊታችን ያ ሰውዬ ምንም አልተናገርም፣ ማዝኖ ብቻ ይተዋል። እሱ ማዘኑ ብቻ በራሱ እርግማን ነው ማለት ነው። ተቃራኒው እውነት እንደሚሆነው እኛ ለሆነ ሰው ጥሩ ነገር ስንሰራ ስናደርግለት ሰውየው ባይመርቅም ድርጊታችን ምርቃት ነው የሚሆነው። ምክንያቱም በዛ ድርጊት ፖዘቲቭ ኢነርጂ ወጥተዋልና፣ ተቃራኒውም እንደዚህ ነው የሚሆነው ማለት ነው። እዚሁ ጋር አሁንም ተያይዞ የሚነሳ በደል የሚባል ነገር ደግሞ አለ። በደል የበደል ነው ሰው ቢራገም ባይራገም፣ ቆይቶም ቢሆን የሚያመጣው አደጋዎች አሉ። ምንድን ነው በደል ስንል፣ አንዳንዴ የሲስተም ጉዳይ ነው የሚሆነው። ለምሳሌ በባሪያው አሳዳሪ ዘመን ብዙ ሰዎች ባሪያዎች ላይ ከባባድ በደሎችን አድርሰዋል። በደል ሲያደርሱ ግን አንዳንድ ቦታዎች ላይ ሰው በሕይወቱ ተቀብረዋል። አንዳንድ ቦታዎች ላይ ሰው ተሰቅለዋል። አንዳንዶቹ ብዙ ነገሮች አድርገዋል። በዛ ሲስተም ውስጥ አይደለም ያን እያለ ይሄን አደጋ እናየው። ምክንያቱም ያንን ስራ ሲያሰራ የነበረው ሸይጣን ከወዲህም ከወዲያ ይጠብቅ ነበረ። ይህም በማድረጋቸው አደጋ እንዳልደረሰ ለማሳየት ከፍተኛውን ጥረት ያደርግ ነበር በወቅቱ ውሎ እያደር ግን ያ የዛ ሸይጣን ጥበቃ ሲነሳ ያ በደል ስራውን ይጀምራል። ለዚህ ነው ለጀኔሬሽን የሚተላለፈው። ወደ ጀኔሬሽን ሲመጣ ግን ሌላ አደጋ ይፈጠራል። ምንድን ነው እዚህ ችጋ እንዲያውም አንድ በትክክል የገጠመኝን ታሪክ ልንገራችሁ። ልብ ብላችሁ ከሆነ አንዳንድ አካባቢዎች ላይ ሰው ራሱን የሰቀለበት ሰው ራሱን የሰቀለበትን ገመድ በውድ ዋጋ ይሸጣል። አጋጣሚ ሆኖ ይህንን በወሬ ደረጃ ሰማ ነበር። ለምን እንደዚህ እንደሚደረግ ግን አላውቅም። አጋጣሚ ሆኖ እዚህ አካባቢ እኔ ከምኖርበት ዝቅ ብሎ ፍሊዶሮ አካባቢ ማለት ነው፣ አንድ ሰው ራሱን ሰቀለ፣ ሰቅሎ ሞተ። ከሞተ በኋላ ያን ገመድ አንስተው በብዙ ሺህ ብር ይሸጡና የሆኑ ሰዎች እርስ በርስ ጣሉ ደግሞ መልሰው በዚህ ጥል መሀል ነበር ችግሩ ወደ እኔ መጣና፣ መጀመሪያውኑ የገዛው ሰው ነው ወደ እኔ የመጣው። መጀመሪያ ለምንድን ነው ያስፈለገህ ስለው፣ በጣም የሚገርመው ነገር የአባቶች ይሄ እኔ የንጉሶች ዘር ነኝ፣ ወላጆች ይሄ ሰውን ሰቅለዋል። ባሪያቸው አልታዘዝ ሲል ሰቅለው ነበር የገደሉት። ስለዚህ አዋቂ ቤት ሂጄ ስጠይቅ እሱ ቤት ምን ተፈጠረ? የእሱ ቤት የተወለደ ልጅ ኦቲስቶች እየሆኑ ነው። ተከታታይ ሶስት ልጆች ኦቲስቶች ናቸው። ሰውየውም አውቋል፣ በወላጆቹ በደል ምክንያት ይሄ ነገር እንደመጣበት። ነገር ግን ሂዶ ሲጠይቅ ምንድን ነው የተባለው? በዛ ገመድ ነው መታከም የሚችለው ሰው ራሱን በሰቀለበት ገመድ። ምን ማለት ነው? በደል በበደል ነው እንደሚሻረው። አንተ ቁጭ ብለህ ስታስብ እንደ ሰው ዝም ብለህ አስብና፣ እንዴት በደል በበደል ይሻራል? ብዬ ስጠይቀው ትክክለኛውን መልስ ነገርኝ የሚገርመው ነገር በወቅቱ ሰዎቹ ሰዎቹን ሲያሰቅሉ የስቅላቱ ግብር እኮ ለግብር ነው ለሰይጣን ግብር ነው ሰዎች ሰዎችን የሚሰቅሉት አሁንም ይሄኛውን ሰውየ ጎትጉቶ ራሱን እንዲሰቅል ያደረገው ያው ወላጆቼ ወንጀል እንዲሰደረጉ ያደረገው ሰይጣን ስለሆነ አሁን ይሄኛው ሰው የተሰቀለበት ገመድ ለሱ ግብር ሆኖ ስላለፈ ልጆቼ የማያዙን ያቆማል፣ ይሄን አምጥቼ የሰጠው ብሎ መል ሰጠኝ። ይህ እንግዲህ ከሌላ አቅጣጫ ያገኘው ነው። ያም ይሁን ዬ እዚህ ጋር ኔ የተማርኩት ምንድን ነው? የሰው በገመድ ሰውም የሰቀለበት መድኃኒት ይሆናል። የትኛውም አካባቢ ላይ እንዲህ ሲደረግ ካያችሁ የጅልነት ብቻ ነው። ምክንያቱም በደል በበደል አይሻርም። ተቃራኒው አንዳንድ አካባቢዎች ላይ የሆኑ ሽማግሌዎች የሆኑ አዋቂዎች ተጠይቀው ከፋራ የሚባል ነገር አለ። የዛ በደል መመለሻ ፖዘቲቭ ኢነርጂ እዚህ ጋር ኸይረ ስራ በመስራት ወይም የዛ የተበደለውን ሰው በመካስ ምናምኖች ነው ከፋራ ሊወጣ የሚችለውና የነበረው በደል የሚመለሰው እንጂ በእንደዚህ ሁኔታ የሚደረግ ነገር በፍጹም ምንም አይነት እስላማዊ አይደለም፣ እንደ ሰው አስተሳሰብም ጭራሽ ተቀባይነት ያለው ነገር አይደለም፣ ሁላችንም ሰው ሆነን ስናስብ። ለማንኛውም ግን በአጭሩ እርግማን ማለት እነዚህ አሁን የዘረዘርኳቸውን ነገሮች በከፊሉ ያጠቃላል ማለት ነው። ጉዳዩ ግን ሰፊ ስለሆነ እናንተም በዚህ ጉዳይ ላይ ያላችሁ ምልከታና አስተያየቶቻችን ብታጋሩን፣ ለማህበረሰቡ ጤናና እድገት ስለሆነ የምንሰራው የምናበረክተው ሀሳሰብ ትንሽ ለሚቀጥለው ጄኔሬሽን ቢያንስ የተሻለ ነገር ሰርተን እንድናልፍ ይጠቅመናል የሚል ሀሳብ አለኝ።